ሰላም ሰላም፣ ጤና ይስጥልኝ። በር እንዴ? በር አለ እንዴ? ቀኑ ደህና ነሽ እንዴ? በር አለኝ እንዴ? ንገረኝ። ይስጥ በእናትሽ፣ እንደዚህ ተስፋ ስጪኝ እስቲ። ደህና ነሽ? እንኳን ደህና መጣሽ በራለው በኢንስቲ በእናት ማንዬ እንኳን ደህና መጣሽ። ቀን በራለሁ ወይ? ንገረኝ እስኪ እንዴት አመሻክ? እንዴ ታምሽክ? እየዞረበት ነው ያለው ወይ? መስጌ ሁላማን፣ መስጌ እንዴት ናችሁ? ሁላችሁ እንኳን ደህና መጣችሁ። ሙያ ያ ሁላችሁም እንኳን ደህና መጣችሁ ላችሁ እንዴት ነው ቆይታችሁ? ሁሉ ሰላም ነው ወይ? እኔ ካሁሉ ሰላም ነው፣ እግዚአብሔር ይመስገን። ሰላም ብያለሁ። ሰላም ሺ ዘማሪ ላይክ እንዴት ናችሁ? እኔ እኮ እዛ ቤት ሙቀኝ እዛ ልቀመጥ ነበረ ግን መስኮት መግቢያው አጣው። ሰላም ነጽዬ እንዴነሽ? ሰብሊ አሁን ክፍት ነኝ እንግዳ አለብኝ። በስርዓት ተሳተፉ ተብላችኋል። ቀኑ ቀስ ወገን እራሴን አሞኛል እንዳወጡ ሰለነኝ ካወቅኩት። እንዴት ነሽ ለተ፣ ነጽ፣ ደህና አኝዝጋቢ መስከን እንዴት ናችሁ እናንተ፣ ተናፍቃችኋል። ሰላም ለትሽ፣ ዳሀብ፣ እንኳን ደህና መጣሽ። ሁላችሁም ሰላም ተብላችኋል። እንዴት ናችሁ? ስራ ሁሉ ሰላም መልካም ነው። ትጅ፣ እንኳን ደህና መጣሽ። እኔ እዛ ቤት ሙቆኝ በጣም አቀመጥ ፈልጌ የነበረ እና ይሄ የኮይኑ ሰብስቦ እንዴት ነው እንደዛ ራሱ ማድረግ የሚቻል ና የሚለው ቃልን ለመጠየቅ ፈልጌ ነበር። ኮሜንቱን ሰው ስለበዛበት ደና ነው። ቤቢ አንኮራፋ ስም ዛሬ ተኝተዋል በቃ ስላጨረሱ ነጥ ብሏል። ከአጠገቡ ከሄድኩ እንዳይገለበጥብኝ ስለምፈር ሰላምን ነኝ ኩሊ ናንተስ ማርዬ ክፍት ነው እራት እየሰራሁ መጽሐፍ አምስትን አልችልም እየቀየርኩ ላይ ያደርጋሉ። አብቸኳይ መጽሔት አሉ። ክፍት ነው። ስራችሁን ስሩ ክፍት አድርጉት እና ስራችሁን ስሩ እሺ ውድ እሺ ሲመቻችሁ በቃ ስሩ እንትን ትቀይራላችሁ። ከዛ ውጪ በቃ ስራችሁን ስሩ፣ አብሽር በሉ እሺ ሲመቻችሁ ሲመቻችሁ ቪዲዮ ታጫውችሉኛላችሁ ሰፖርት እና እንዴት ናችሁ? ሰላም ነው? እስኪ ዛሬ መላ? ሰላም ሰላም! ኧረ ሜላ ሜላ ማርቲ እንኳን መጣሽ፣ እንኳን ደህና መጣሽ። በላይክ አመሰግናለሁ። ምንድን ነው ኔትዎርኩ አዙሩኝ አዙሩኝ አዙሩኝ። ጓንዳ ድርሱኝ የመለስኝ ዘግቼ ልውጣ ነበር ምንም ኔትወርክ የለም ዛሬ። አሁንስ ሲዘር አልትጂ ኔትወርኩ ዛሬ ምንም አያስገባም። ከና ምንድን ነው ኔትወርኩ አስቸግሮሽ ነው? ማህያው አስቸግሮኝ ነበር አለው አለሽ አለ አለ። ኔትወርኩ ብታይ እዛ የታገራደሱኝ እንደመለሰኝ ቃልዬ እንኳን ደህና መጣህ። ደህና ነህ? እኔ እኮ መስኮት ካለው አንተ ቤት ነበር የጠየኩት። ለምን እዛ ሞቀኝና እዛ ልቀመጥ ነበረ? አሪፍ ነበር፣ ላይ በጣም ደስ ይል ነበር። እና መስኮት አጥቼ ነው የመጣሁት ወደዚህ። አይዞሽ፣ የትልቁኛ ጋር ብዙም አይደለም። እዛ ቡን ቆይ ይሻል ነበር። ቃልዬ እንዴት ነው ኮይን ተሰብስቦ ትንሽ ከባድ አልጋ ውስጥ ያስረዳኝ የሚመቸ ከሆነ ስራ ላይ እንውለዋለን። እሺ እኔ ቆንጆ አመሰግናለሁ። ፊኤ መስኮት ወይኔ ወይኔ አንተ የገባህበት መስኮት ነው። ገብተሃል ነበረ? አዛኝ ጥሩ አሳቢ ነኝ። እስኪ በርዕሴ ላይ አንዳንድ ነገር ጨርጨር አድርጉልኝ። እሺ ይጻፈልኝ፣ ወደ ላይ ከብል ፈልግ እንደ መሲ ደግሞ አላስገባ ብሎ ነው ላይ በፈጠራቸው በፈጠራችሁ ሆነ ነገር ነው። በየትኛው ነው አላስገባ ያለች መሲ? በኖርማሉ ነው ወይስ በምንድነው የሚባለው? በስክሪንካስቱ ነው ምናምን። እኔ እምቢ ብሎኛል። በየትኛው እምቢ ያለች? እስቲ በሬሴ ላይ ጻፍ ጻፍ አድርጉልኝ የሚመቻችሁ ከዛ ግዴተኛዋ ጌም ኦቨር ቴንጌ ጭራሽ ጌም ኦቨር አልችል ይሻላል። ያስተያየት አርግ አለው ምን ላይ ናችሁ? ሰብልዬ ምንም ላይ አይደለንም። ሳራኔ እርግጥ ነው አንተ ያለህበትን ነገር በቃል አስተዋይነት ተናገረ። የሰው ልጅ እንደተፈጠረው መንፈሳዊ አእምሮ ያለው ፍጡር ነው። ያለውን ሁኔታ እንደተመለከተ እየተመለከተ ለማሻሻል የሚፈልግ ፍጡር ነው። ነገር ግን እንደምን እንደሚያስተካክልና እንደምን ይለዋዋጭ ይሆናል። በተፈጥሮ ሰው የራሱን ሁኔታ ለማሻሻል ይሞክራል። ነገር ግን እርሱ የማይቀይረው ነገርን መቀበል አለበት። እንደ የመንፈሳዊ ጸጋ እና አእምሮ ስሜት ብዙ ጊዜ እዚህ ይገኛል። ሰው ባህሪ ከመቀናቀን ይቀለዋል። አዎ ሰው ባህሪ ከመቀናቀን ይቀለዋል፣ ማለትም ከነባር የህይወት ዝምድና እና ያውታረ ተፈጥሮ ግንኙነት ከተለየ ማለት ነው። ሰው በማስተካከል ያደረገው ነገር እንዲሁ ብዙ ጊዜ ከፍተኛ ጥቅም ያለው ነገር ነው። ነገር ግን ከመልካሉ መንፈስ አካባቢ እንዲ ላይ ካልተጠነቀቀ ይጎዳል። ሰው በተፈጥሮ ህይወቱን እየቀየረ ራሱን እየጠፋ ነው ማስተካከል አለበት ግን መሰረቱ መቀበል ይጠቅማል። በአንተ እይታ ደግሞ ሰው ልጅ መቀበል ይልቅ ማስተካከል መከታተል አስፈላጊ ነው ትመስለህን? ወይስ መቀበል ያለውን ነገር የምርዳት እውቀት አስፈላጊ ነው ትላለ ታንኪ ሰብሪ በጣም እጅግ በጣም ነው የማመሰገነው፣ መዝጊ በሰጠው ሀሳብ ላይ በጣም ነው የምስማማበት። በተለይ ይሄ የመጨረሻውን አንድ ደግሞ ላንብበው እና ሰው በተፈጥሯዊ ህይወቱን እየቀየረ ራሱን እየጣፋ ነው ይላል። ማስተካከል አለበት ግን መሰረቱ መቀበል ይጠቅማል። በእያንዳንዷ ነገር አንስተን ብናወራ ለምሳሌ የሰው ልጅ መሰረቱ ምን የቱ ጋ እንደሆነ ብልሽቱና ማስተካከል እንዳለበት መቀበል ትቶ እሱ ላይ እሱ ላይ የተጀመረው ነገር ላይ ሌላ ነገር እየተጨመረበት ቴክኒክ እየተጨመረበት፣ የማታለል ዘዴዎች ሰዎችን መስሎ ለመቀበል መስሎ ለመቅረብ በሚያደርገውን ነገር ውስጥ ራሱን እያጣ ራሱን እየጠፋ ይሄዳል ብዬ ነው የማስበው እና ብዙ ጊዜ ምንድን ነው የሚሆነው መሰረታችን መቀበል ያቅተናል። በቃ ለምሳሌ ለተብርሃን እዚህ ጋ ነው ያለች መሰረቷ እዚህ ጋ ነው ከተባለ፣ ኖ እዚህ ጋማ አይደለሽም፣ ለምን ከዚህ ጋ ከታችን፣ ለምን እንደዚህ ትባያለች፣ ለምን እንደዚህ ትሆኛለች፣ እዛ ጋ ነው ያለሽ፣ ከላይ ነው ያለሽ። ስለዚህ የሌለኝን ነገር አለ፣ ያልሆንኩትን ነገር ሆንኩኝ፣ ያልተፈጠረን ወገኝ ተፈጠርኩኝ ብሎ በማውራት በማውራት እራሳችን እያጣን እንሄዳለን። ማስተካከል አለበት ግን መሰረቱ መቀበል ይጠቅማል። ማለት እንደዛ ነው ተርጉሙ። በአንተ እይታ፣ በእኔ እይታ፣ በአንቺ እይታ ማለት ነው ብዬ ወስደዋለሁ። ደግሞ ሰው ልጅ መቀበልን ይልቅ ማስተካከልን መከታተልን አስፈላጊ ነው። አዎ፣ አዎ፣ መስተካከልና መቀበልን በእንትን ላይ ትግል ላይ በሂደት ላይ ባለው ልፋት ምንድን የሚሆነው አንዳንድ ጊዜ ልፋቶች ከንቱ ይሆናሉ። ለማስተካከል ለመለወጥ በምታረት አብዛኞቹ ነገሮች እንደመጀመሪያ ሀሳብ ሙ እንደመጣወት ሰዎች መጀመሪያውን ካልተቀበሉት የትጓኖ ስህተቱ እኔነታቸውን ሰዎች ካልተቀበሉ ሌላ ሰው ለማስተካከል ቢጥር ምን እንግለስ ነው ብዬ ነው ማስበው። በእኔ እይታ ልፋት ነው የሚሆነው እንጂ በተግባቦት ለማስተካከል የሚጣራ አይመስለኝም። ወይስ መቀበል ያለውን ነገር የመርዳት እውቀት አስፈላጊ ነው ትላለክ? አዎ እኔ ምንድን ነው ምለው እንደኔ ሀሳብ ምንድን ነው የሚመስለኝ፣ መቀበል መጀመሪያ ሰዎች ራሳቸው የቱጓናቸው ራሳቸው መቀበል አለባቸው። እኔ ለምሳሌ የኔ አንቺ የቱጓ ነው ያለሽው፣ ችግርሽ ምንድነው? ማስተካከል ያለብሽ ነገር ምንድነው? የሚለውን ነገር ትክክለኛ ማንነትን ነገር ከነጎዲያም የዛሬ አስር አመት ምናልባት ህይወት ካለን አምስት ዓመትም አራት አመትም ሶስት አመትም ነገም የነገ ሰው ካለን እሱን ነገር ዛሬ ላይ የሆንኩትን ያደርኩትን ነገር ለመድገም ዝግጅቶ ከሆኑ ዛሬ ላይ ያለኝን በተጨባጥ የሆነውን ነገር ይዤ የምጓዝ ከሆነ እምነት ነው። እንደዛ ነው የሚሆነው። ኦፍኮርስ የአራ የተሰብ ልይ ተብለሻል ሸበካሽ ነው መሰለኝ። ይዞራል፣ አሁንም ይዞራል። ወይን የበላቸው ተቃጠልኩኝ ኮኒስ

ሊኖረው አይችልም። ሁል ጊዜ በሚገጥመን ነገር ወይዘሪት አይደለም ወይዘሮ ነው። በሚቀጥለው ቃልዬ ሰው ማለት አካባቢውን ይመስላል። ስለዚህ ቋሚ ባህሪ የለውም፣ ሊኖረው አይችልም። ሁል ጊዜ በሚገጥመን ነገር ተመሳስለን የመኖር ተፈጥሯዊ ባህሪ ያለን ባስቀመጥ ነው። ልናገኘው አንችልም። ተስማማላችሁ? ተስማማላችሁ በዚህ በቃልዬ ሀሳብ ኮሚኒቲን ግን አለፍሹ ተመለስኩኝ። እኮ እኔ ራሱ ላልፈው ብዬ ተደናቀፌ ነው የተመለስኩት ወደኋላ ወደኋለ ቅርታ ብያለሁ። ከዚህ ቤት ወይ ዲያናዬ እንኳን እንደናመጣሽ ወደ ሁላችሁም ሰላም ብያችኋለሁ። እና ደግሞ አንድ ጥያቄ ጠይቄ ነበር ቃል ቅድም እንዴት አመሻችሁ። ይመስገን ይወድ ሁለተኛው ላይክ ፍሪታዬ እሺ ፍሪታዬ ይወድ መስኮት ላይ አንተ መስኮት ላይ ገብቼ ቁጭ ማለት ፈልጌ የነበረ እና ቤት ወኩ እንደሚገባ ጠፍቶ ቢል መጥቼ ላይ ግባት እንጂ እዛ መግባት አሪፍ ምቆይ ነበር። እዛ ቤት እና እዛ መቀመጥ ማውራት ፈልጌ ነበር። ትንሽ ተናፍቃችኋል ያሱ ይሄ ብላቸዋል። ምን ነበር ጥያቄ፣ ምንድን ነው መሰለክ፣ የሰው ልጅ የሰው ልጅ ለምሳሌ የውሸ የትክክለኛውን ባህሪውን ይዞ ባህሪውን ለማስተካከል ትክክለኛውን ባህሪውን ይዞ ከመራመድ እና ትክክለኛውን ባህሪውን ደብቆ ደብቆ ሌላኛውን ደግሞ የራሱ ያልሆኑ ማንነትን ይዞ ከመራመድ የትኛውን ይቀለዋል? ለምንስ? እና የምንልከው ሊንክ ነግተሽ መምጣት ነው እኮ እኮ እሱን ስነካማ ወደ ላይ ብኮ ነው ያስቀባኝ? ወይስ የሆነ ደብል ነገር አለው እንዴ? ከላይ ና ከታች ምን ነው? ሌላ ቀን ሞክረዋለሁ። ቀን እየመጣሽ የደባባ ባለቤት የለችም። ዛሬ ደብል አር ብላ ኦኬ። እሺ፣ እሺ ደብል አር አለ። ደብል ብርሃን። እሺ፣ እሺ፣ እሺ። ሀዬ አመሰግናለሁ በጣም ሰሪ ሁላችሁም እጅ በጣም አመሰግናችሁ። ወዶቼ እኔ ምለው ቃል ያንን ኮይን ተሰብስቡ ነው ያስገባል። ትዥዬ መሰግናለሁ ሁላችሁም በዚኛውም በዛኛው የመጣችሁ ነው። የኔ ጀግኖች ታታሪ ናቸው እኮ እናንተ እኮ ንቦች ናችሁ፣ እንቅልፍ የሌላቸው ንቦች። እውነት እግዚአብሔር አምላክ የረፍት እንጀራ ይስጣችሁ

የሰው ልጅ የሁለት ባህሪያት ገጽታ ነው። ውስጣዊና ውጫዊ ማንነት ናቸው። ውስጣዊ ማንነት አይታይም፣ አይዳሰስም፣ አይጨበጥም። ልናውቀው የምንችለው በጊዜ ሂደት ብቻ ነው። ውጫዊ ማንነት ግን ከአቋም ጀምሮ የምናየው ማንነት ነው። ክበር ልኝ ቃልዬ፣ እምነቱ ማማዬ ስራ ላይ ነው። አብሽሪ ነጽ፣ ችግር የለውም። አዎ በመጀመሪያ ለጽሑፉ በጣም ነው የማመሰግነው። የእውነት እኔ ብዙ ጊዜ ሀሳቦች ብዙ ይመጡልኛል፣ ግን መጽሐፍ ስለሚቸግረኝ ከላይ ቦጣ ብዙ ነገር ማውራው ነገር ነበረኝ ብዬ ነው ትንሽ ነገር ብዬ የማልፈው። እና እጅግ በጣም ነው የማከብራችሁ። አመሰግናለሁ። በጣም እውነት ነው። ግን እዚሁ ጋር ተያይዞ ምንድነው ትልቁ እንትን ምንድነው የውስጣዊ ገጽታው እና ማንም ሰው ሊያውቀው የሚችል ምናልባትም በጊዜ ሂደት አንዳንድ ሰዎች ሊገባቸው የሚችል ባህሪያችንን ለባህሪው ባለቤት ምንድን ነው ጉዳትና ጠቅሙስ ጉዳትና ጥቅሙ አለው ወይ? ምክንያቱም በጊዜ ሂደት እየሄደ በሄደ ቁጥር ከሚያውቁት ሰዎች በላይ የራሳችን ውስጣችን ያለው ነገር የሚጎዳ ይመስለኛል። እና ከራሳችን ጋር ያጋጨን ወይ? የራሳችን ውስጣችን ያለውን ነገር ውጫችን በምናደርገው ነገር ላይ ከራሳችን ጋር አጋጭን ወይ? ሲቀጥልስ ትክክለኛውን ባህሪ ብንይዝ አይሻልም ወይስ ትክክለኛ ባህሪያችን ደብቀን ሌላኛው ሽፋን የሆነው ባህሪያችን ይዘን መቀመጡ ምንድን ነው ጥቅሙ ነው አለው? ድሃ ብዬ ኑሪድ ሚንውድ